ሰላም ጤና ይስጥልን፣ ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ መንግሥት ሕዳሴ ግድቡ በሱዳን ጎርፍ አስከትሏል በሚል ግብፅ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብፅ ሕዳሴ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አደረገ። ታላቁ የኢትዮጵያ ሕዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ሕይወትና በመሠረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም ገልጿል። የውሃና ኢነርጂ ሚኒስቴር ዛሬ ቅዳሜ መስከረም 24/2017 ዓ.ም. ባወጣው መግለጫ ግብፅ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረዥም መግለጫ አውጥታለች ሲልም ከሷል። የግብፅ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማኅበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነም ገልጿል። ግብፅ ትራንትራር በመስከረም 23 ባወጣችው መግለጫ የሕዳሴ ግድብን ሕገ ወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የግብፅ መግለጫ ኢትዮጵያ የሕዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየ ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይወነጅላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሜ ኪዩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ ብሏል። ይህና በቀጣዮች ቀናትም የታየው የውሃ አለቃቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደሚያረጋግጥም ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስ ከሷል። የኢትዮጵያ የውሃ እና ኢነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት የዛሬ መግለጫውም የቀረቡት ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለት ውድቅ አድርጓል። የግብፅ መንግስት ተቋማት ታላቁ የኢትዮጵያ ሕዳሴ ግድብና አባይ ወንዝ በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል ብሉናይል ከሕዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። የሕዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳትም በሱዳን የተመዘገበውን የ ዘጠና ሶስት ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስትሩ መግለጫ መሰረትም ግድቡ ከመገንባቱ በፊት ከፍተኛ የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊ ኪዩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩቢክ ሜትር በላይ ይደርስ ነበረ። በነሐሴ 2017 ዓ.ም. ግን ይህ ቁጥር በአማካይ ወደ 154.7 ሚሊ ኪዩቢክ ሜትር ዝቅ ማለቱም መስከረም ላይ ደግሞ 472 ሚሊ ኪዩቢክ ሜትር ሆኖ መመዝገቡን አስረድቷል። ቁጥራችሁ ቆጥራችሁ ራሳችሁ ይናገራሉ፣ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግም በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ሕይወትና ንብረት አስከፊ ጎርፍ እንዲጠበቁ ማድረጉን ገልጿል። ታላቁ የኢትዮጵያ ሕዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብፅ በሰው ሕይወትና በመሠረተ ልማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበር በማለት የግድቡን ጥቅም አንስቷል። በተጨማሪም የግብፅ ክስ የሱዳን ባለስልጣናት በሀገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ሰፍሯል። የሱዳን የግብርናና መስኖ ሚኒስትር የጎርፍ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ግንባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውንም ጠቅሷል። በተጨማሪ የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቃየር የተከሰተ ሊሆን እንደሚችል እንዲሁም በሀገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሱት ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉን እንደተናገሩም ዘርዝሯል። የግብፅ መግለጫ በጎረቤቶች ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኢነርጂ ሚኒስቴር የሀገሪቱ ባለስልጣናት በሱዳን የተገለጸውን እውነተኛ ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩም ገልጿል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ሕዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት በሀገሪቱ ባለስልጣናትና ባለሙያዎች እንደሚሰራ አክሏል። የኢትዮጵያ ሃይድሮ ኤሌክትሪክ ግድቦች በመገንባትና በማስተዳደር ረገድ የረዥም ጊዜ ልምድ ያካበተችው ሀገር ነች። ሕዳሴን ጨምሮ ግድቦችን በማስተዳደር ረገድ ያላት ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለች ብሏል። የግብፅ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለጋራ ትብብርና ብልጽግና የመስራት አዲስ እውነታ